ስጥልኝ ክቡራትና ክቡራን የተወደዳችሁ ና የተከበራችሁ አድማጭ ተመልካቾቻችን ለግንቦት አንድ ቀን 2017 ዓም ለቀን የያዝናቸው መረጃዎች ወደ እናንተ እናድርሳለን። በቅድሚያ ማንኳር መረጃዎቹን፣ በአማራ ክልል በፋኖ ኃይሎች ና በአገዛዙ ሰራዊት መካከል የሚካሄደው ውጊያ ዛሬም ተጠናክሮ ቀጥሏል። የፋኖ ኃይሎች ሰምሪት ወስደው ወደ ቀጠናቸው የገቡ የአገዛዙ ኃይሎች ላይ ከፍተኛ ጥቃትን በመክፈት ሰብአዊ ጉዳት ማድረሳቸው ተነግሯል። በፋኖ ኃይሎች ከፍተኛ ሽንፈትን እያስተናገደ እንደሆነ የሚነገርለት የመከላከያ ሰራዊቱም የምዕራብ ዕዝ ሁለት ክፍለ ጦር ና የሰሜን ምዕራብ ዕዝ ሁለት ክፍለ ጦር ከአድማ ብተና ጋር በመቀናጀት የፋኖ የትግል ወሳኝ የሆነውን ገዢ ቦታ ለመቆጣጠር ከላይኛው የመተማ ክፍል እስከ ነፍስ ገበያ ድረስ ከፍተኛ ትንቅንቅ እያደረገ እንደሆነ ተነግሯል። ቀዳሚ መረጃችን ነው። ኢትዮጵያ የጤና ባለሙያዎች የተጀመረው ሀገራዊ ንቅናቄ ዛሬም ተጠናክሮ ቀጥሏል። ለመንግስት የሰጡትም ቀነ ገደብ አምስት ቀን ቀርቶታል። በዛሬው ዕለትም በተለያዩ የሀገሪቱ አካባቢዎች መጠነ ሰፊ እንቅስቃሴ እየተደረገ እንደሚገኝ የተለያዩ የዜና ምንጮች እየዘገቡ ይገኛሉ። ፋኖ ኃይሎችም ጥያቄያቸውን ለመንግስት እያቀረቡ ላሉት የጤና ባለሙያዎች ጥሪ አቅርበዋል። ሰሞኑን ሰላማዊ ሰልፍ በማድረግ ላይ ለሚገኙት የጤና ባለሙያዎች መሰረታዊ ለውጥ ማምጣት ከፈለጋችሁ ኑ በጋራ እንታገል ሲል የአማራ ፋኖ በሎ ቤት አማራ መምሪያ ኃላፊ ጥሪ አቅርቧል። ሌላኛው መረጃችን ነው። አማራ ክልል ባለው ግጭት ሳቢያ በርካታ ትምህርት ቤቶች የዘንድሮን የ12ኛ ክፍል መልቀቂያ ፈተና እንደማያስፈትኑ ተገለጸ። በክልሉ እየተካሄደው ባለው ግጭት ምክንያት ትምህርት ያልጀመሩ ተማሪዎቻቸውን የማያስፈትኑ በርካታ ሁለተኛ ደረጃ ትምህርት ቤቶች መኖራቸውን ነው የአማራ ክልል ትምህርት ቢሮ ያሳወቀው። በዜናችን ይዘነዋል። ትግራይ ክልል የጊዜያዊ አስተዳደር ከእውቅና የውጭ ምንም አይነት የውጭ ግንኙነት ማካሄድ ትክክል አይደለም፣ አደገኛ አካሄድ ነው፣ አልቀበለውም ሲል በትናንትናው ዕለት በወጣው መግለጫ አስጠንቅቋል። ከኤርትራ መንግስት ጋር ድብቅ ግንኙነት እንደጀመርኩም በማስመሰል የስም ማጥፋት እየተካሄደብኝ ይገኛል ሲል ህዝባዊ ወያነ ሓርነት ትግራይ ከሷል። ሌላኛው መረጃችን ነው እስራኤል በምስራቅ ኢየሩሳሌም በተባበሩት መንግስታት የሚደግፉ ትምህርት ቤቶችን መዝጋቷ ተነገረ። በመቶ ሺዎች የሚቆጠሩ ፊሊስጤማውያን ተማሪዎች ከሚማሩበት ትምህርት ቤት ወጥተው ወደ መኖሪያቸው መጠለያ ካምፕ እንዲሄዱ ተደርጓል ተብሏል። በዜናችን አካተኗል ውድና የተከበራችሁ አድማጭ ተመልካቾቻችን ከላይ ባርስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡን በትሕትና በመጠየቅ ወደ ዝርዝር መረጃዎች ይሸጋግራለው ሰናይ ቆይታ ኢትዮጵያ የጤና ባለሙያዎች የተጀመረው አገራዊ ንቅናቄ ዛሬም ተጠናክሮ ቀጥሏል። የፋኖ ኃይሎች ጥያቄያቸውን ለመንግስት እያቀረቡ ላሉት የጤና ባለሙያዎች ጥሪ አቅርቧል። ሰሞኑ ሰላማዊ ሰልፍ በማድረግ ላይ ለሚገኙት የጤና ባለሙያዎች መሰረታዊ ለውጥ ማምጣት ከፈለጋችሁ ኑ በጋራ እንታገል ሲል የአማራ ፋኖ ቦሎ ቤት አማራ የጤና መምሪያ ላፊ ጥሪ አቅርቧል። ሐኪም በመሆናችን ያተረፍነው ድህነትን ነው ሲሉ የጤና ባለሙያዎቹ እሮሯቸውን እያሰሙ ይገኛሉ። የደሞዝና የጥቅማ ጥቅም ጥያቄ ያነሱ የጤና ባለሙያዎች መንግስት ለጥያቄዎቻቸው ምላሽ የማይሰጥ ከሆነ የስራ ማቆም አድማ እንደሚመቱ ተናግረዋል። የእንቅስቃሴው አስተባባሪዎች ጥያቄዎቻቸውን ለመንግስት ማቅረባቸውን የገለጹ ሲሆን እስካሁን ግን ተስፋ ሰጪ ምላሽ እንዳላገኙ ለቢቢሲ ተናግረዋል። አገዛዙ በኩልም ይህንን የጤና ባለሙያዎች እንቅስቃሴ ለማፈን የተለያዩ እርምጃዎችን ሊወስድ መሆኑን የተለያዩ የዜና ምንጮች እየዘገቡ ይገኛሉ። የብልጽግናው አስተዳደር የተወሰኑ ባለስልጣናትን በመሰብሰብ ይህንን ድምፅ እንዴት ማፈን ይቻላል በሚለው ጉዳይ ላይ በዝግ ስብሰባ እየመከረ መሆኑ ነው የተጠቆመው። በአማራ፣ በትግራይ፣ በደቡብ እንዲሁም አዲስ አበባን ጨምሮ በመላው የሀገሪቱ ክፍል በተቀሰቀሰው በዚህ የኢትዮጵያ የጤና ባለሙያዎች የተቃውሞ እንቅስቃሴ በየሆስፒታሉ፣ በየጤና ኬላዎች እና የጤና ጣቢያዎች ድምጻቸውን እያሰሙ ነው። ይህ በአዲስ አበባ የተጀመረው የጤና ባለሙያዎች ጥያቄ በመላው የሀገሪቱ ክፍል የተዛመተ ሲሆን የብልጽግናው መንግስትም ጭንቅ ውስጥ እንደከተተ ተሰምቷል። በአዲስ አበባ ጳውሎስ ሆስፒታል የተጀመረው ይህ እንቅስቃሴ በመላው አገሪቱን ጨምሮ በአማራ ክልል ያሉ የጤና ባለሙያዎች ሆስፒታሎቻቸውን ጥለው ወደ ጎዳና በመውጣት ስርዓት ድምጻቸውን እንዲያሰሙ ፈርቀዳጅ ሆኗል። በአዲስ አበባ የሚገኙ የመንግስት የህክምና ማሰልጠኛ ተቋማት ደግሞ ልዩ መምሪያ ከአገዛዙ እንደተሰጣቸው ተሰምቷል። ገዛዙ የህክምና ባለሙያዎችን የመብት ጥያቄ ለማፈን የተለያዩ ዘዴዎችን እየተጠቀመ እንደሚገኝም ተነግሯል። በአዲስ አበባ ከሚገኙ መንግስታዊ የህክምና ማሰልጠኛ ተቋማት መካከል ከሚኒሊክ ሆስፒታል ከየካቲት 12ና ከጳውሎስ ሆስፒታል የወጡ መረጃዎች እንዳመላከቱት ዳይሬክተሮችና የዲፓርትመንት ኃላፊዎች በሰራተኞቻቸው ላይ ጥብቅ ክትትል እንዲያደርጉ ታዘዛቸው ተሰምቷል። ከተጠቀሱ ኮሌጆች በአንድ ውስጥ የሚሰሩ አንድ ዳይሬክተር እንደተናገሩት የመንግስት ኃላፊዎች ወደ ቢሮችን መጥተው ጥያቄው የፖለቲካና የፖለቲካ ኃይሎች ያነሱ ስለሆነ ይህንን ጉዳይ ከማራገብ ተቆጠቡ፣ ሰራተኞቻችሁንና ተማሪዎቻችሁን ከዚህ ጉዳይ ላይ ተሳትፎ እንዳይኖራቸው ተከታተሉ ሲሉ ትእዛዝ ሰጥተውናል ሲሉ ተናግረዋል። አንድ የዲፓርትመንት ኃላፊ ደግሞ የብልጽግና ፓርቲ አመራር መሆናቸው የተገለጸ አንድ የመንግስት የስራ ኃላፊ መጥተው በዚህ ሂደት ውስጥ እንዳተሳተፈው ጉዳዩ ፖለቲካዊ ነው፣ ሰራተኞቻችሁም ወደዚህ አላስፈላጊ የሆነ ጉዳይ እንዳይገቡ አድርጉ ሲሉ መመሪያ ሰጥተውናል ሲሉ ተናግረዋል። በሀገሪቱ ውስጥ የሚገኙ የሕክምና ባለሙያዎች የኑሮና የስራ ቦታ ማሻሻያ የሕክምና አገልግሎት መስጫ የደህንነትና የጤና መድን ዋስትና ማንሳታቸው የፖለቲካና የፖለቲከኞች አጀንዳ ነው መባሉ ግን አነጋጋሪ ጉዳይ ሆኗል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ከህክምና ባለሙያዎች ጋር ባደረጉት ስብሰባ የጥያቄ ቀርቦላቸው ምላሽ ሲሰጡ የህክምና ባለሙያዎች የስነ ምግባር ችግር ያለባቸው መሆናቸውን ከተናገሩ በኋላ ይህንን የእናንተ ችግር ካላመናችሁ የደሞዝ ማሻሻያ አይደረግላችሁም ሲሉ በመናገር ልብ የሚጠግኑ የህክምና ባለሙያዎችን ልብ የሚሰብር ንግግር ማድረጋቸው አይዘነጋም። አሁን በመላው ሀገሪቱ የሚገኙ የህክምና ባለሙያዎች ያነሱትን ጥያቄ ለማፈንም እየተንቀሳቀሰ መሆኑ የተነገረው የአብይ አህመድ መንግስት በቀጣዩ ቀናት የሚወስደው እርምጃ ተጠባቂ ሆኗል። በአማራ ክልል በፋኖ ኃይሎችና በአገዛዙ ሰራዊት መካከል የሚደረገው ውጊያ ዛሬም ተጠናክሮ የቀጠለ ሲሆን የፋኖ ኃይሎች በክልሉ የተለያዩ አካባቢዎች በአገዛዙ ሰራዊት ላይ በከፈቱ ድንገተኛ ጥቃት ከፍተኛ ሰብአዊ ጉዳት ማድረሳቸው ተነግሯል። የአማራ ፋኖ በወሎ ቤት አማራ በደቡብ ወሎ ዞን ወረባቦ በኮክስ አካባቢ ያደረሰው ጥቃት ከፍተኛ መሆኑ ነው የተነገረው። በዚሁ ዞን የተለያዩ ስፍራዎችም የተፈጸሙ የደፈጣ ጥቃቶች በደርዘን የሚቆጠሩ የአገዛዙ ኃይሎችን ለጉዳት እንደዳረጋቸው ተነግሯል። አገዛዙ በወሎ ቀጠና ስብሰባዎችን በተለያዩ ቦታዎች እያካሄደ ሲሆን፣ በቅሎ ማነቂያ ላይ ሊያደርገው የነበረውን ስብሰባ ደግሞ የፋኑ ኃይሎች ጥቃት በመክፈት ስብሰባው እንዳይካሄድ ማድረጋቸውን የፋኑ የዜና ምንጮች ዘግበዋል። በዚሁ ዞን አንድ ስብሰባ ላይ የተገኙት የክልሉ ምክትል ርዕሰ መስተዳደር በበኩላቸው እስካሁን 120 የፋኖ አባል እጅ ሰጥቶናል ሲሉ ተናግረዋል። ምክትል ርዕሰ መስተዳደሩ ይህንን በተናገሩበት እለትም የብልጽግናው ሹማምንት ከሰሞኑ ስብሰባ ባደረጉባቸው የጎንደር ዙሪያ የተለያዩ አካባቢዎች የተኩስ ልውጦች ተደርገዋል። ከጎንደር ከተማ የተወሰኑ ኪሎ ሜትሮች ርቀት ላይ የነበረው በአገዛዙ ኃይሎችና በፋኖዎች መካከል የተደረገው ውጊያ ያስከትለው ሰብአዊ ጉዳትም ከፍተኛ መሆኑ ነው የተነገረው። መከላከያ ሰራዊቱ የምራብዝ ሁለት ክፍለ ጦር ና የሰሜን ምራብዝ ሁለት ክፍለ ጦር ከአድማ ብተና ጋር በመቀናጀት ለፋኖ ኃይሎች ወሳኝ የሆነውን ገዢ ቦታ ለመቆጣጠር ከላይኛው የመተማ ክፍል እስከ ነፍስ ገበያ ድረስ ቁጥር አራት እስከ መሀዲድ መስመር ና ታቹን ባልጣሽ መግቢያ ዙሪያውን እስከ ቋራ ሰፊ ቀጠና ለመሸፈን እየገሰገሰ እንደሆነ አሳውቋል። ይህ በእንዲህ እንዳለ የጦር መሳሪያችንን ፋኖ ታጥቆታል፣ ወታደሮቻችን እየተገደሉ ያሉት በራሳችን መሳሪያ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ፊልድ ማርሻሉ ይህንን የተናገሩት በመከላከያ ኢንተለጀንስ ቢሮ ከእዛ አዛዦችና ከሌሎች ወታደራዊ አመራሮች ጋር ባካሄዱት ፋኖን የተመለከተ የግምገማ መድረክ ላይ መሆኑ ተነግሯል። በቅርቡ ጠቅላይ ሚኒስትሩን ጨምሮ ወታደራዊ አዛዦች፣ የሲቪል አመራሮች ብቻ በተገኙበት ዝግውይት ላይ ወታደሩ ስለ ማለቁና የብልጽግናው ስርዓት ሊያከትምለት መሆኑን በሰፊው መነሳቱን የዜና ምንጮች ዘግበዋል። ውይይቱ ላይ ነገሮች በንፋስ ፍጥነት እየተቀየሩ መሆናቸውን፣ የብልጽግናው ጀንበር እየጠለቀች መሆኑ ተነስቶ ይህንን የብልጽግናው መንግስት በአጭር ጊዜ መታደግ እንዳለባቸው ተጠቅሶ ሁሉም የስራ ዘርፍ ክፍፍል ወስዷል ተብሏል። በተጨማሪም በጦርነቱ ያለቀውን በመቶ ሺ የሚቆጠር ወታደር ለመተካት የብልጽግናን ዙፋን ለመታደግ ሲባል ታዳጊዎችን ጨምሮ ወጣቶች በግዳጅ እየታፈሱ ወደ ወታደራዊ ማሰልጠኛ ጣቢያ እንዲጓዙ የተወሰነ ሲሆን፣ ይህ ውሳኔም ካለፉት ሁለት ሳምንታት ጀምሮ ተግባራዊ እየተደረገ ይገኛል። ሰሞኑን ፋኖ ታጥቆ ከለቀቃቸው መሳሪያዎች መካከል አንዳንዶቹ ከነጭራሹ የአገሪቱ ጦር አይቷቸው የማያውቁ፣ አንዳንዶቹ ደግሞ ለቤተመንግስቱ ጠባቂ ኮማንዶዎች ብቻ የተሰጡ ሲሆኑ እነዚህ መሳሪያዎች እንዴት በፋኖች ሊገቡ ቻሉ በሚል ፊልድ ማርሻሉን ጨምሮ ሙሉ የብልጽግና አመራሮች ከፍተኛ ድንጋጤ ውስጥ እንደከተታቸው ተነግሯል። ፊልድ ማርሻል ብርሃኑ ጁላ በመከላከያ ኢንተልጀንስ ቢሮ የመሰብሰቢያ አዳራሽ ውስጥ የሁሉም እዛዛዦችና ሌሎች ወታደራዊ አመራሮች እንዲሁም ከጠቅላይ ሚኒስትር ቢሮ የመጡ ባለስልጣናት በተገኙበት የሚያዝያ ወር ወታደራዊ እንቅስቃሴ ምን ይመስላል የሚለውን ግምገማቸውን ነው ያቀረቡት። በዚህ የግምገማ መድረክ ላይ ፋኖ ከሰሞኑ ታጥቋቸው ስለታዩ የጦር መሳሪያዎች ጉዳይ ተነስቶ ጣት እስከ መጠቋቋም ያደረሰ ከባድ ግምገማ ተካሂዶበታል ተብሏል። በግምገማው መድረክ ላይ የጦር መሳሪያዎቻችንን ሁሉ ፋኖ ታጥቁታል፣ ወታደሮቻችን እየተገደሉ ያሉት በራሳችን መሳሪያ ነው፣ ይህ እንዴት ሊሆን ይችላል? በሚል ፊልድ ማርሻሉ ብርሃኑ ጁላ ቁጣ አዘል ጥያቄ አንስተዋልም ነው የተባለው። ፊልድ ማርሻሉ አክለውን ፋኖ እኛ ያልታጠቅናቸውን መሳሪያዎች የታጠቀው የእኛ ባላንጣ የሆኑ ጎረቤት ሀገራት አስታጥቀውት ነው ቢባል እንኳን፣ ነገር ግን ከቤተ መንግስት ወጥተው የማያውቁት መሳሪያዎቻችን እንዴት በፋኖች ሊገቡ ይችላሉ? ሲሉ በንዴት ጦፈው መጠየቃቸውም ተሰምቷል። ፊልድ ማርሻሉ ብርሃኑ ጁላ ለቤተ መንግስት መጠበቂያ ተብለው ተመድበው የነበሩ መሳሪያዎችን አሳልፎ የሚሰጥ ከኛ ውስጥ ያለው ባንዳ ነው ሲሉ ጣታቸውን ወደ እዛ አመራሮች እየጠቆሙ ተናግረዋል ሲል ወታደራዊ የዜና ምንጫችን ገልጿል። በአማራ ክልል እየተካሄደ ባለው ግጭት ምክንያት ትምህርት ያልጀመሩ ተማሪዎቻቸውን የማያስፈትኑ በርካታ የሁለተኛ ደረጃ ትምህርት ቤቶች መኖራቸውን የአማራ ክልል ትምህርት ቢሮ ምክትል ኃላፊ ወይዘሮ እየሩስ መንግስቱ ገለጹ። በክልሉ በአጠቃላይ 685 የሁለተኛ ደረጃ ትምህርት ቤቶች እንደሚገኝ የገለጹት ኃላፊዋ ባለው የጸጥታ ችግር ምክንያት የዘንድሮውን የዩኒቨርሲቲ መግቢያ ፈተና የሚያስፈትኑ ትምህርት ቤቶች 470 ብቻ ናቸው ብለዋል። አክለውም ሰላም ባለባቸው አካባቢዎች የሚገኙ ትምህርት ቤቶች የሚገኙ 99880 ተማሪዎች ፈተናውን ለመውሰድ ተመዝግበዋል ማለታቸውን የጀርመን ድምጽ ዘግቧል። ክልሉ ቀደም ባሉት ዓመታት በየአመቱ ከ150 እስከ 180 ሺህ ተማሪዎችን የማስፈተን አቅም እንደነበረው በዘገባው አካቷል። በአማራ ክልል ባለው ግጭት ምክንያት በሚሊዮን የሚቆጠሩ ተማሪዎች ትምህርታቸውን አለመጀመራቸው ይታወቃል። የክልሉ ትምህርት ቢሮ በ2017 ዓ ም 7 ሚሊዮን ተማሪዎችን ለመመዝገብ ያቅድም የተመዘገቡት ከሚሊዮን እንደማይበልጡ መግለጹም አይዘነጋም። ይቀደም በአማራ ክልል በሰላም እጦት ችግር በምስራቅ ጎጃም ዞን የሚገኙ 996 ትምህርት ቤቶች ውስጥ የተከፈቱት 86ቱ ብቻ መሆናቸውን የዞኑ የትምህርት መምሪያ ማስታወቁም አይዘነጋም። በተመሳሳይ መልኩ በክልሉ ሰሜን ጎንደር ዞን ከሚገኙ 565 ትምህርት ቤቶች ውስጥ መደበኛ የመማር ማስተማር ስራ የጀመሩት 192 ትምህርት ቤቶች ብቻ መሆናቸውን የዞኑ የትምህርት መምሪያ አስታውቋል። በተጨማሪም በክልሉ በሰሜን ወሎ ዞን ራያ ቆቦ ወረዳ ስር በሚገኙ በርካታ ትምህርት ቤቶች በ ጸጥታ ስጋት ምክንያት የመማር ማስተማር ሂደቱ መቋረጡን መምህራንና የትምህርት ቤቶች ርዕሰ መምህራን ለጀርመን ድምፅ ተናግረዋል። ትግራይ ክልል ጊዜያዊ አስተዳደር ከእውቅና የውጭ ምንም አይነት የውጭ ግንኙነት ማካሄድ ትክክል አይደለም አልቀበለውም ሲል አስጠነቀቀ። የትግራይ ክልል ጊዜያዊ አስተዳደር ከእውቅና የውጭ በክልሉ ምንም አይነት የውጭ ግንኙነት ማካሄድ ትክክል አይደለም አደገኛም ተግባር ነው ሲል ትናንትና ሚያዚያ 30 ቀን 2017 ዓ ም ባወጣው መግለጫ አሳስቧል። ክልሉ ከፌዴራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር ያሉትን ልዩነቶች በሰላማዊና ህጋዊ መንገድ ለመፍታት የተቻለውን ሁሉ ጥረት ማድረጉ ተገቢ ነው ብሎ እንደሚያምን ያስታወቀው ጊዜያዊ አስተዳደሩ ነገር ግን ስትራቴጂው፣ አላማው፣ ስልቱ የማይታወቅ ምንም አይነት የውጭ ግንኙነት ማድረግ ትክክል አይደለም ሲል ገልጿል። ይህ አይነቱ አካሄድ ትግራይን መንግስት አልባ ሆኖ ስጋት እንዲነገስ የሚያደርግ ክልሉ አንድ ማዕከል እንዳይኖረው የሚያደርግና አደገኛ ተግባር ነው ሲልም ኮንኗል። የትግራይ ጊዜያዊ አስተዳደር እንዲህ አይነቱ ተግባር በማንኛውም ሁኔታ እንደማይቀበለው ሊታወቅ ይገባል ሲል አስጠንቅቋል። ትግራይ ህዝብ ዋናው ፍላጎቱና ቁልፍ ጥያቄው የፕሪቶሪያው የሰላም ስምምነት ሳይሸራረፍ ተግባራዊ እንዲሆንና ከምንም አይነት የጦርነት ስጋት ተላቀው ጥቅሞቹና መብቶቹን ማስጠበቅ ነው ሲልም አስታውቋል። ትግራይ ክልል ለሁለት ዓመታት በተካሄደው አውዳሚ ጦርነት ወቅት የትግራይን ኃይሎች በማደራጀት ወሳኝ ሚና በመጫወት የሚታወቁትና የፕሪቶሪያን ስምምነት ከትግራይ በኩል በመሆን የተደራደሩ ታደሰ ወረደ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና የደህንነት ሴክሬታሪያት በመሆን ሲያገለግሉ እንደነበረ ይታወቃል። በትግራይ በኩል ከኤርትራ መንግስት ጋር ስለሚደረጉ ግንኙነቶችም ሆነ እንቅስቃሴዎች በቂ መረጃ አለን የሚያሰጋ ተደርጎ የሚታይ አይደለም ሲሉ የመስኖና ቆላማ አካባቢ ሚኒስትርና የገዢው ፓርቲ ብልጽግና ስራ አስፈጻሚ አባል የሆኑት ዶክተር አብርሃም በላይ መናገራቸው አይዘነጋም። ሚኒስትሩ ይህንን ይበሉ እንጂ ህዝባዊ ወያነ ሀርነት ትግራይ ህወሀት ከኤርትራ መንግስት ጋር ድብቅ ግንኙነት እንደጀመርኩ በማስመሰል የስም ማጥፋት ዘመቻ ተከፍቶብኛል ማለቱ አይዘነጋም። እስራኤል በምስራቅ ኢየሩሳሌም በተባበሩት መንግስታት ድርጅት የሚደገፉ ሶስት ትምህርት ቤቶችን መዝጋቷ ተነገረ። የታጠቁ የእስራኤል የደህንነት ኃይሎች በተባበሩት መንግስታት ድርጅት ፊሊስጤማውያን ስደተኞችን የሚደግፉ ሶስት ትምህርት ቤቶችን እስራኤል በኃይል በያዘችው ምስራቅ ኢየሩሳሌም መዝጋቷ ነው እየተነገረው። በመቶዎች የሚቆጠሩ ፊሊስጤማውያን ተማሪዎች ሐሙስ እለት ጠዋት ትምህርት እንደጀመሩ የእስራኤል የጸጥታ ኃይሎች ካስወጧቸው በኋላ ወደ ሹፋት የመጠለያ ጣቢያ እንዲሄዱ ተደርገዋል። የመንግስታቱ ድርጅት ኃላፊ ፊሊፔ ላዛሪኒ የእስራኤል ባለስልጣናት ህጻናት ትምህርት የማግኘት መብታቸውን እየነፈጉ ነው በማለት የዓለም አቀፍ ህግም በግልጽ መናቅ ነው ሲል ወንጅለዋል እስራኤል የተባበሩት መንግስታት ድርጅት ኤጀንሲ ለፊሊስጤማውያን ስደተኞች እርዳታ እንዳያደርግ ያገደው በጥር ወር ሲሆን በኤጀንሲው ሀማስ ሰርጎ ገብቷል ስትል ትከሳለች ኤጀንሲው በበኩሉ የቀረበበትን ውንጀል አስተባብለው ገለልተኛ መሆኑን ገልጿል ዋና የተከበራችሁ አድማጭ ተመልካቾቻችን፣ እኛም ለሰአቱ የያዝነው መረጃ ይሄንን ይመስል ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። በመላው ዓለም ለሚኖሩ የሰው ልጆች ሁሉ ሰላምን ተመኘን። ቸር ያሰማን። ሻሎም